ጤና ይስጥልን ተመልካቾቻችን እንኳን ለተማራት አጥተናው የአርበኞች የድል በዓል በሰላም አደረሳችሁ። በየአመቱ ሚያዝያ 27 ቀን የሚከበረው የአርበኞች መታሰቢያ በዓል በአዲስ አበባ አራት ኪሎ በሚገኘው በድል ሐውልት አደባባይ በድምቀት እየተከበረ ነው። በስፍራው የተገኙ ጀግኖች አርበኞችና ተተኪ ወጣቶች በዓሉን በተመለከተ የፉከራ የሽለላ ትርኢት በማቅረብ በዓሉን አድምቀውታል። ቀኑን አስመልክተው የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴ በደል ሐውልት የአበባ ጉንጉን አስቀምጠዋል። ከፕሬዝዳንቱ በተጨማሪም በደል ሐውልት የፍትሪ መከላከያ ሰራዊት በመወከል ሜጀር ጄኔራል እንዳርካቸው ወልድጌታን፣ የጀግኖች አርበኞች ማህበርን በመወከል ደግሞ የማህበሩ ፕሬዝዳንት ልጅ ዳንኤል ዶቼ እና መስፍን እንዲሁም የአዲስ አበባ ባህልና ኪነ ጥበብ ቱሪዝም ቢሮ ኃላፊ ዶክተር ኢሩስ ካሳ የአበባ ጉንጉን በሐውልት ስር አስቀምጠዋል። የአርበኞች ቀንን ኢትዮጵያውያን የአርበኞች ጣሊያን ዳግም ኢትዮጵያን በመውረር ሲመታ ለአምስት አመታት ተዋግተው የሀገራቸውን ነጻነት ያስከበሩበት ደማቅ የድል በዓል ነው። ቀደምት አርበኞች በከፈሉት ዋጋ ያገኘነው ነጻነት የተሟላ እንዲሆን ዛሬ ኢትዮጵያ የሁለተኛውን ዘመን አርበኞች ትፈልጋለች ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የሁለተኛው ዘመን አርበኞች ኢትዮጵያ ወደ ሁለንተናዊ ብልጽግና በማድረስ ነፃነቷን ሙሉ የሚያደርጉ ናቸው ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ አህመድ ለሰማንያ አራተኛው የአርበኞች የድል በዓል የእንኳን አደረሳቸው መልእክት አስተላልፈዋል። የሰላምና ደህንነት ተቋማት የኢትዮጵያን ብሔራዊ ጥቅምን ማስጠበቅ ዋነኛ ተልዕኳቸው ሊሆን ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ጨምሮ ሌሎች ከፍተኛ የመንግስት የስራ ኃላፊዎች በተገኙበት 116ኛው የኢትዮጵያ ፖሊስ ምስረታ በዓል ማጠቃለያ መርሐ ግብር በድምቀት ተከብሯል። ጠቅላይ ሚኒስትር አብይ አህመድ በመርሃ ግብሩ ላይ ባስተላለፉት መልእክት የሰላምና ደህንነት ተቋማት የኢትዮጵያ ብሔራዊ ጥቅም ማስጠበቅ ዋነኛው ተልዕኳቸው ሊሆን ይገባል ብለዋል። የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁልጊዜም ስራችን ነው ያሉት ጠቅላይ ሚኒስትር አብይ አህመድ አንድ መሆን ከቻልን የኢትዮጵያ የግዛት አንድነትና ብልጽግና መረጋገጥ እንችላለን ሲሉ ገልጸዋል። ባለፈው ጥቂት አመታት በኢትዮጵያ በተቋም ግንባታ ውስጥ በተለይም በሰላምና ደህንነት ተቋማት ላይ የተሰራው የሪፎርም ስራ አመርቄ ውጤት እንዳሳየም ጠቅላይ ሚኒስትሩ ተናግረዋል። መንግስት ባለፉት አመታት የፀጥታ ተቋማት ላይ ባካሄደው ለውጥ ሀገራዊ ተልኮም በብቃት መወጣት የሚችል ጠንካራ ሰራዊት መገንባት መቻሉን የፌዴራል ፖሊስ ኮሚሽነር ጀኔራል ደንበላሽ ገብረ ሚካኤል ተናገሩ። የፌዴራል ፖሊስ ባለፉት ሰባት አመታት ባደረገው ሪፎርም ተቋሙ በሰብ ኃይል እና ቴክኖሎጂ በማዘመን ሀገራዊ ተልኮም በብቃት መወጣት የሚችል ሰራዊት ተገንብቷል ብለዋል። ኮሚሽነር ጄኔራል ደንበላሽ በተካሄደው ሪፎርም መረጃና ማህበረሰብ አቅም ምር በመከተል ሰብዓዊ መብትን በመጠበቅ መልኩ መረጃን መሰረት በማድረግ የወንጀል ምርመራ ማድረግ ተችሏል ብለዋል። ተቃዋሚ የወንጀል ምርመራ የማጣራት አቅም ማሳደግ በመቻሉ ለጎረቤት ሀገራት ጭምር አገልግሎት እየሰጠ መሆኑን የገለጹት ኮሚሽነሩ ከሀገር ውስጥ ጽጥታና ደህንነት ተቋማት ጋር በቅንጅት እየሰራ መሆኑን አንስተዋል የፌዴራል ፖሊስ ለሀገሪቱ ሁለንተናዊ እድገት የማይተካ ሚና እየተጫወተ መሆኑን ጠቁመው ማንኛውም ሀገራዊ ተልዕኮ በብቃት መወጣት የሚችል ጠንካራ ተቋም መሆን መቻሉን ገልጸዋል አሁን ደግሞ የኢትዮጵያ ፖሊስ ምስረታ አባል ማጠቃለያ መርሃ ግብር ስነ ስርዓት በተንቀሳቃሽ ምስል ተከታትለን እንመለስ። በመጨረሻ የኢትዮጵያ ሙስሊም ወጣቶች ለሀገር ሰላም ልማትና እድገት እንዲሰሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሀጂ ኢብራሂም ቱፋ ጥሪ አቀረቡ። የኢትዮጵያ ሙስሊም ወጣቶች ካውንሰል ተመስርቷል። የካውንሰሉ ይሳዊ ማብሰሪያ ምራ ግብር በአዲስ አበባ ሚሊኒየም አዳራሽ ተካሂዷል። ካውንሰሉ የተቋቋመበት ዋና ዓላማ ከቀበሌ ጀምሮ ባሉ የተለያዩ አደረጃጀቶች ኢትዮጵያ ሙስሊም ወጣቶች በጋራ የሚቆሙበት አውድ ለመፍጠር አንድነታቸውን ለማጠናከርና ለሀገር እድገት የሚያበረክቱ አስተዋጽኦ ለማጠናከር መሆኑን ተገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በማፍሪያ ስነ ስርዓቱ ላይ ባደረጉት ንግግር የካውንሰሉ መመስረት ለኢትዮጵያ ሙስሊም ወጣቶች ትልቅ ዕድል የሚፈጥር ታሪካዊ አጋጣሚ መሆኑን ተናግሯል። ካውንሰሉ የተቋቋመበት ዓላማ እንዲያሳካ ወጣቶች በጋራ እንዲሰሩም ፕሬዚዳንቱ ጥሪ አቅርበዋል።